ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 6 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ዛሬ በተጀመረው የቅዱስ ሲኖዶስ ጉባኤ ላይ እነ አቡነ ጴጥሮስ አለመገኘታቸው ታውቋል። የቅዱስ ሲኖዶስ ጉባኤ ተጀምሯል። ፓትርያርኩ አቡነ ማትያስ መልእክት አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ከብር ሸለቆ እስከ አባይ ሸለቆ ባደረገው ውጊያ ድል ተቀናጅተዋል። የፋኖ መሪዎቹ ያደረጉት ታሪካዊ ጉዞ በቪዲዮ ወጥቷል። ጌታቸው ረዳ አብይን በትጥቅ ትግል መጣል ስለማትችሉ ትግላችሁን አቁሙ ሲሉ ጥሪ አቅርበዋል። ለመደራደር በአካል ሊገናኙ የወሰኑት መሪዎች ጉዳይ እያነጋገረ ነው። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሆነው። ዛሬ በተጀመረው የቅዱስ ሲኖዶስ ጉባኤ ላይ እነ አቡነ ጴጥሮስ አለመገኘታቸው ታወቀ። የቅዱስ ሲኖዶስ የግንቦት ርክበ ካህናት ጉባኤ ዛሬ ግንቦት 6 2017 ዓ.ም አበው ሊቃነ ጳጳሳት በተገኙበት መካሄድ ጀምሯል። የጉባኤውን ጅማሮ አስመልክቶ ብፁዕ ወቅዱስ አቡነ ማትያስ መልእክት አስተላልፈዋል። በመልእክታቸውም እንደ አጋጣሚ ሆኖ የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት ለመዳረጉ የሌሎች እጅ ባይለየውም በዋናነት እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ፣ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል። ከዚህ አንጻር ኢትዮጵያ ሱዳን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና፣ በቃ በሉ፣ ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ ሲሉም ፓትርያርኩ አሳስበዋል። በዚያ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ብለዋል። ዛሬ በተጀመረው የቅዱስ ሲኖዶሱ ጉባኤ ላይ የአብይ መንግስት ሆደ ሰፊ ነኝ በሚል ስላቅ ጥሪ ያደረገላቸው ጳጳሳት ማለትም አቡነ ጴጥሮስን ጨምሮ ሌሎች አባቶች አልተገኙም። ዛሬ የተጀመረው የቅዱስ ሲኖዶስ ጉባኤ ሲጠናቀቅ የቅዱስ ሲኖዶስ ዋና ጸሐፊነትና የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ቦታ ላይ አዲስ ሹመት እንደሚሰጥ ይታወቃል። የአማራ ፋኖ ብሔራዊ ኃይል ከብር ሸለቆ እስከ አባይ ሸለቆ ባደረገው ውጊያ ድል ተቀናጀ። ከጎንደር ዛሬማ እስከ ወሎ ከላላ፣ ከጎጃም ብር ሸለቆ እስከ ወሎ አዋሳኙ አባይ ሸለቆ የአማራ ፋኖ ብሔራዊ ኃይል ታላቅ ጀብዱ የፈጸመባቸው ውጊያዎችና የስቦ ማስከዳት ስልት የታየባቸው ተጋድሎች ተካሂደዋል። የኦሮሞ ተወላጅ የብልጽግና ጦር አባላት ከተጠረነፉበት ብር ሸለቆ ማሰልጠኛ እጃቸውን ለፋኖ ሰጥተዋል። ዋርካው ምሬ ወዳጆና አስረስማረ ታሪካዊ ስም ስምምነት ወደ ፈጸሙባት የምዕራብ ጎንደሯ ቋራ ሲያመሩ የሚያሳይ ዘመን አይሽሬ ቪዲዮ ወጥተዋል። የአፋ ብሃ አመራሮቹ የወሎ ዋርካው ምሬ ወዳጆና፣ የጎጃሙ አስረስማረ ዳምጤ የቋራ ቃል ኪዳን ላይ ለመታደም ያደረጉት ታሪካዊ ጉዞ ትውልድ ይዘክረው ዘንድ በቪዲዮ ተሰንዷል። ዋርካው ምሬ ወዳጆ ከወሎ ምድር በአባይ ሸለቆ ጎጃም ዘልቆ ከአስረስማረ ጋር ወደ ቋራ ሲጓዝ ታይቷል። ተስፋ የተሞላበት፣ ፍቅር የታየበት፣ ነጻነት የተሰነቀበት አማራዊ ልበ ሙሉነት ረቀበት እና ብልህነት የታከለበት ጉዞ እንደነበርም ይህ ድምጽ የሌለው ቪዲዮ ይናገራል። መንደሮችን ሲያቆራርጡ፣ ሸለቆና አቀበቱን ሲሰነጥቁ ምድሩም ሰማዩም የእኛ ነው ያሉት እነ ብርሃኑ ጁላ ፈጽሞ አልነበሩም። ትላልቆቹን ክፍለ ሀገሮች አቋርጠው ትላልቆቹ መሪዎች በአንድ ሲመክሩ እነ አብይ አህመድ ባገር አልነበሩም። ይህን ነጻነትና ተስፋን ለአማራ ሕዝብ የሰጠ ጉዞ ነበር። በቋራ የቃል ኪዳን ስምምነት ላይ ከወሎ ዋርካው ምሬ ብቻ ሳይሆን አርበኛ ሄኖክ አዲሴም በ ውይይቱ ላይ ተገኝተዋል። እንዲሁም ከጎጃም አርበኛ አስረስ ብቻ ሳይሆን አርበኛ ዘመነ ካሴም ታድመዋል። ሆኖም ሁሉም እንቁላል በአንድ ቅርጫት አይቀመጥም እንዲል ብሂል፣ ጉዟቸውን ለየብቻ አድርገው የመሪነት ብልሃታቸውን አሳይተዋል። መነሻቸውና መዳረሻቸው አንድ ቢሆንም ጉዟቸውን ግን አደጋን ለመቀነስ ለየብቻ አድርገው የአማራን ሕዝብ የአንድነት ጥያቄ አሳክተዋል። በሌላ የጦር ግንባር መረጃ ደግሞ የአፋ ብሃ በጎንደር የራስ አሞራ ኮር ሰራዊት በሰሜን ጎንደር ዞን አደርቃይ ወረዳ ስር የምትገኘው ዛሬማ ከተማን በመቆጣጠር የአገዛዙ ወታደሮችን ካምፕ ዶግ አመድ አድርጎታል። በርካታ ቁጥር ያለው የአገዛ ዙ ኃይል ልክ እንደደረቀ ዛፍ ቅጠል ረግፏል። የተረፈውም እግሬ አውጪኝ ብሎ ሸሽቷል ሲል አርበኛ ዮሐንስ ንጉሶ አሳውቋል። በአሁኑ ሰዓት ከተማዋን በቁጥጥራቸው ስር ያደረጉት የራስ አሞራው ውብነ ፋኖች ተቆርጦ የቀረ የብልጽግና ኃይል ካለ ለመያዝ የአሰሳ ስራ እየሰሩ እንደሚገኙ ተገልጿል። በተመሳሳይ በአፋ በጎጃም ዘጠነኛ ክፍለ ጦር ስር የአባይ ሸለቆ ብርጌድ ሰራዊት ትናንት ግንቦት አምስት 2017 ዓ.ም ባደረገው ማጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ቁሳዊ ኪሳራ አድርሷል ሲል የአፋ ብሃ በጎጃም አስታውቋል። ከጠዋቱ አንድ ሰዓት ገደማ የጀመረው ውጊያ እስከ 10 ሰዓት ድረስ የዘለቀ ሲሆን በዚህም 29 የመከላከያ ሰራዊት፣ 13 የሚሊሻ አባላት በድምሩ 42 የአገዛዙ ወታደሮች ሲገደሉ ሰባት የሚሆኑት መቁሰላቸው ታውቋል። በዚሁ በጎጃም ቀጠና የብር ሸለቆ ወታደራዊ ካምፕ ውስጥ የተጠረነፉ የኦሮሞ ተወላ ጆች የመከላከያ ወታደሮች እጃቸውን ለፋኖ ሰጥተዋል። የአገዛዙ መከላከያ ሰራዊት አባላቶች በደንበጫ ውጊያ ላይ መሳተፋቸውን ገልጸው የፋኖ ውጊያ ይከብዳል ብለዋል። ማሰልጠኛ ቦታ ላይ አንድ ጥይት ለአንድ ጠላት ተብለን ብንሰለጥንም እንስሳ ስናይ አንድ ካዝና እንጨርሳለን በማለት ልምድና ልብ የሌላቸው መሆናቸውን መስክረዋል። ወታደሩ በሰጠው ቃል ፋኖ በዓላማ ይታገላል ያለ ሲሆን ለመከላከያ ከምታገል ለፋኖ ብታገል ይሻላል ብዬ ከብር ሸለቆው ወጥቼ መጣው ይላል።

የሚገርምኝ ነገር በቃ የነሱ ቁረጣ ነው የናንተ ቁረጣ ነው እንጂ። ደግሞ በቃ እኛ አሁን እኛ ልጆች በቃ እንደ የመንግስት ሰራዊት በቃ ዝም ብሎ አንድ አንድ ጥይት አንድ ጠላት ብሎ ነው መሰልጠኛ ቦታ ነው የምትማር። ግን አሁን እዚህ መጥቼ፣ ግን አንድ ካስና አንድ ጊዜ ነው የምንለቀው። በሌላ በኩል ተጠናክሮ በቀጠለው ተጋድሎ የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊኮር የኮሩ ቃኝ መብረቅ ክፍለ ጦር አዳነ ሀብት ነው ብርጌድ በከለላ ወረዳ 25 ቀበሌና በዙሪያው ግንቦት አምስት 2017 ዓ ም ንጋት ጀምሮ እስከ 7 ሰዓት ተኩል በዘለቀ ከባድ ውጊያ በርካታ የብልጽግና ቡድን ጥምር ሰራዊት በመደምሰስ ታላቅ ድል ተጎናጽፈዋል። በውጊያው ከ15 በላይ የብልጽግና ኃይል የተደመሰሰ ሲሆን ከ30 በላይ የሚሆነው ቆስለዋል። ጌታቸው ረዳ አብይን በትጥቅ ትግል መጣል ስለማትችሉ ትግላችሁን አቁሙ ሲሉ ጥሪ አቀረቡ። የቀድሞው የህወሓት ከፍተኛ አመራርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሰሞኑ በብልጽግና ልሳናት በኩል በሚሰጧቸው ተከታታይ ቃለ መጠይቆች የቀድሞ ጓዶቻቸውን ሚስጥርና የትግራይን ገመና ማጋለጥ ላይ ተጠምደዋል። በተለይ ደግሞ በሰሜኑ ጦርነት ወቅት ይፈጽሟቸው የነበሩትን ተግባራትና አቅደዋቸው የነበሩ እንቅስቃሴዎችን እየዘረገፉ ነው። በወቅቱ የብልጽግናው መንግስት አክቲቪስቶች ጭምር ይሏቸው የነበሩ ነገሮችን ዛሬ አቶ ጌታቸው በስፋት እየተናገሯቸው ነው። ከህወሓት ሰዎች ጋር ያላቸውን የመጨረሻ ገመድ የሚበጥስ ቃለመጠይቅ ነው እያደረጉ ያሉት። በተለይ ትናንትናና ከትናንት በስቲያ በፋና ባደረጉት ቃለመጠይቅ የብልጽግናውን መንደር ጮቤ ያስረገጡ ንግግሮችን አድርገዋል። ብልጽግናን አግዝፈው ህወሓትን አንኳሰውም ስለዋል። አቶ ጌታቸው ከሁለት ዓመት በፊት ሚሊዮኖች ያለቁበትን የከፋ የትጥቅ ትግል ያካሄዱት አቶ ጌታቸው ዛሬ ከጓዶቻቸው ጋር ሲጣሉና ከአስመራ ለመከራ ሲባረሩ የአብይ አማካሪ ሆነው ሲሾሙ ብልጽግናን ለመጣል የትጥቅ ትግል አታድርጉ ሲሉ ተደምጠዋል። የትግራይ እልቂት የህዋትና የሻቢያ እንጂ የብልጽግና እጅ የለበትም በሚልም አብይንና አገዛዛቸውን ነጻ ሊያወጡ ጥረዋል። የሰላም መንገድን ሁሉ ዘግቶ ህዝቡን የሚጨፈጭፈውንና የሚያስርበውን መንግስት መታገል መቆም አለበት ያሉት አቶ ጌታቸው ከዕለት ወደ ዕለት ትዝብት ውስጥ የሚከታቸውን ንግግር እያደረጉ ይገኛሉ። በሌላ በኩል ደግሞ አቶ ጌታቸው ያለፈውን ምስጢራቸውን ባወጡበት ንግግር ሰሜን ሸዋ ደብረ ብርሃን አካባቢ እንደደረስን ባይሳካም የጊዜያዊ መንግስት ቻርተር እያዘጋጀን ነበር። እኔም የቻርተሩ አንዱ ጸሐፊ ነበር። በጊዜያዊ መንግስት ቻርተር ውስጥ ከህዋት ውጭ የሆኑ በርካታ ሰዎችን አካተን ነበር። ምክንያቱም ከዚህ በኋላ ለህዋት አራት ኪሎ ምን ይሰራለታል የሚል አቋም ነበረኝ ሲሉ ተደምጠዋል። ኤርትራን በሚመለከት ባነሱት ሀሳብ ደግሞ የኤርትራ ህዝብ በስደት አልቋል። ብዙዎች የኤርትራን ህዝብ ብዛት ሶስት ነጥብ አምስት ሚሊዮን ነው ይላሉ። እውነታው ግን የኤርትራ ህዝብ በአሁኑ ሰዓት ከሁለት ሚሊዮን በታች ነው። ወጣቱ ተሰዶ አልቋል። የወታደር እጥረት ስላለባቸው ነው የትግራይን ወጣት ለመስዋዕትነት የሚፈልጉት ሲሉ ከአመታት በፊት እኛ ላይ ታወጀብን ያሉትን አይነት የጄኖሳይድና የወረራ ጥሪ አድርገዋል። ይህም የኤርትራ ህዝብ ትንሽ ስለሆነ ብልጽግና ኤርትራን ቢወር ያሸንፋል የሚል ቅስቀሳ መሆኑን አስተያየት ሰጪዎች ተናግረዋል። የኤርትራ መንግስት ድንገት ትግራይ ውስጥ ጦርነት ቢቀሰቀስ ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ እንዲቀር ከማድረግ ውጪ ሌላ ምንም አያደርግም፣ ለዚህ ነው የሚፈልጉት ሲሉ ተናግረዋል። የሩሲያና የዩክሬን መሪዎች በአንካራ ለመደራደር በአካል ሊገናኙ እንደሆነ እየተነገረ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የቱርኩን ፕሬዝዳንት ረሲፕ ጠይብ ኤርዶዋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ አስታውቀው ከሩሲያው አቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙ አስታውቀዋል። ስብሰባው እንዲካሄድ ማንኛውንም ነገር እናደርጋለን ሲሉ በኬቭ ለተሰበሰቡ ጋዜጠኞች ተናግረዋል። ሩሲያ እስካሁን ድረስ በአንካራ በሚካሄደው ቀጥተኛ ንግግር ላይ ማን እንደሚሳተፍ አላ አላሳወቀችም። ፑቲንና ዘለንስኪ እንደ አውሮፓውያኑ ታህሳስ 2019 ወዲህ ፊት ለፊት ተገናኝተው አያውቁም። በሁለቱ ሀገራት መካከል ቀጥተኛ ውይይት የተካሄደው ሩሲያ ወረራውን በፈጸመች ጥቂት ጊዜያት ውስጥ እንደ አውሮፓውያን አቆጣጠር በ2022 መጋቢት ወር ላይ ነበር። በቱርክ ያለምንም ቅድመ ሁኔታ የሚደረገውን ቀጥተኛ ውይይት የጠሩት የሩሲያው ፕሬዝዳንት ሲሆን ያንን ተከትሎ ዘለንስኪ ራሳቸው ወደ አንካራ እንደሚሄዱ አስታውቀው ፑቲንም ተመሳሳዩን እንደሚያደርጉ ተናግረዋል። አሜሪካም ከፍተኛ የልዑካን ቡድን ወደ ስፍራው ትልካለች ተብሎም ይጠበቃል። ዘለንስኪ ማክሰኞ ዕለት ወደ ቱርክ እንደሚሄዱ በተናገሩበት ወቅት ሩሲያ በድርድሩ ላይ የሚሳተፉትን አካላት እንድታሳውቅ ጫና መፍጠር መፈለጋቸውን በግልጽ ያስታውቅ ነበር። ክሬምሊን ከዚህ በፊት ጫና ለመፍጠር መሞከር ረብ የለሽ ነው ስትል ያስጠነቀቀች ሲሆን ለሚቀመጡ መስፈርቶች ምላሽ እንደማትሰጥ ተናግራለች። ሩሲያ ጦርነቱን ከመሰረቱ ለመፍታት በ2022 ወረራውን ከመፈጸሟ በፊት አስቀምጣቸው የነበሩና በኬቭ በተደጋጋሚ ውድቅ የተደረጉት ጠንካራ ቅድመ ሁኔታዎች ላይ ማተኮር ትፈልጋለች። የዩክሬኑ ፕሬዝዳንት ከፑቲን ጋር በኢስታንቡል ለመገናኘት በዝግጅት ላይ ያሉ ቅድሚያ የሚሰጡት የሰላሳ ቀናት የተኩስ አቁም ስምምነትን ማረጋገጥ መሆኑም ተናግረዋል። ይህም በሁሉም የዩክሬን አጋር አገራት አሜሪካን ጨምሮ ከስምምነት የተደረሰበት ጉዳይ ነው። ዘለንስኪ፣ ፑቲን እሁድ ምሽት በቱርክ ቀጥታ ንግግር እንዲደረግ ያቀረቡት ግብዣ ኬቭን ቅርቃር ውስጥ ለመክተት ያለመነበር ብለዋል። በባህረ ሰላጤው ሀገራት በጉብኝት ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገሮች በታቀደላቸው መንገድ የሚሄዱ ከሆነ ወደ ኢስታንቡል ሊሄዱ እንደሚችሉ ፍንጭ ሰጥተዋል። የአሜሪካ ልዩ መልእክተኞች ስቲቭ ዊትኮፍ እና ኪት ኬሎግ በዕለቱ ወደ ኢስታንቡል እንደሚያመሩ የተገለጸ ሲሆን እስካሁን ድረስ ትራምፕ ወደ ስፍራው የመሄዳቸው ነገር አልታወቀም። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ሩሲያ ሐሙስ ዕለት ለሚካሄደው ድርድር ዝግጅት ማድረጓን ቀጥላለች። አሁን ማለት የምንችለው ይህንን ብቻ ነው ብለዋል።